ነገርም ታስብልኝ። እኔ አሁን እኮ ብዙ ነገር እኮ ሄደናል ከሶሲ ጋር፣ በቃ ነገሮች አልሆኑም አልተሳኩም። አምላክ ደግሞ ለበጎ ነው። አይ እንዲሁም ለበጎ ነው። ደስ ብሎኛል። እንዲሁም የቆጨኝ የምንዶ ታውቂያለሽ? ምን አለ ቡታጅራ በትወለድኩ ኖሮን ያልኩት። አሁን ማወቄ ድሮ ባቅሽ ደስ ነበር። ምርጥ ሰው ንሻኝ የምር ማለት ነው። ያመጣውልሽ ጦታ አለ ምንድነው? እኔ ስጦታ ያስፈልገኝ <rubbing fire> <mir> ዳኒ የምትባል ግን አናቷም ለእንገጫም ማለት ነው። ግን ነገሩን እያባባስከ ያለው አንተ ራስህ ግን ማለት ነው። ሀይሚ ከቡርኬ ጋር መታረቅ በጣም ትፈልጋለች። ፊቷ ላይ በጣም የሚደብር ስሜት ይታይባታል። አይም ኖት ሀፒ ደስተኛም አይደለችም ስላለው ነገር ማለት ነው። ለምን ቢቻል ዳኒ ከሶሲ ጋር ያለውን ነገር አስተካክሉ ቢመጣ ደስ ይላታል ማለት ነው። ግን ዳኒ ጠሟል። ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትናንት ጠፋውባችሁ። የጠፋውበት ምክንያት ትናንት ውጪ ነበርኩ እና እዛ ውዬ ምናምን አልተመቼኝ ቪዲዮ ለመስራት ምናምን እና በጣም ነበር የናፈቀኝ ሀይሚና ብሩኬ ማለት ነው። ግን እንዳየሁት ከሆነ ያው ሶሲ በሶሲ ቻነል የተለቀቀው ቪዲዮ አይቻለው ሀይሚና ሶሲን እና ዳኒ ልታናገር ፈልጋ ነበረ፣ ግን ዳኒ በጣም በሚያስጠላ መልስ ነበረ ትናንት ያሰናበታት። እኔ ለሷ ምንም አይነት ስሜት የለኝም ምናምን ብሎ ሪል በ ተነጋግረው ነበረ። ግን እሷ አይደለም መብቱ ነው፣ እኛ ይመለከተንም። ነገር ግን እቺ ልጅ ሀይሚ ፍቅረኛ እንዳላት ያውቃል። ከብሩክ ጋር ቢጣሉም ግን የሀይሚና የብሩክና አንድ ቤተሰብ በቤተሰብ የሚተዋወቅ ነገር ነው። ቤተሰብ የያዘው ነገር ቤተሰብ ያልቃል፣ ጋሽ ያስታርቃል። የብሩክ እናት አሉ ተቆጥቷቸው፣ ምናምን ተመክሯቸው፣ ምናምን ዘክሯቸው የሚያስታርቁ አይነት ሰዎች ናቸው ማለት ነው። ነገር ግን ስለ ዳኒና ስለ ሶሲ እኛ ይሄን ያህል የምናውቀው ነገር የለም። እንዴት እንደሆነ ስላለቃቸው የምናውቀው ነገር የለም ያልኳችሁ ቤተሰቤን አስተዋውቂያት አለው አስተዋውቂያት፣ ያዋረደች ምናምን ብሎ የሆነ ጊዜ እንደዚህ ብሎ ነበር። እኛ አላየንም። ያላየውን ነገር ነገር ማውራት አንችልም ማለት ነው። እኔ አሁን ላይ ነው የማውቃቸው ሶሲናን፣ ዳኒል ማለት ነው። ሲቀጥል አንደኛ፣ አንተ እች ልጅ ከትናንት ወዲያም የመጀመሪያ ባለፈውም ቆራጥ የሆነ መልስ ሰታክ ጥላክ ሄዳለች አልፈልግክም ምንም አልፈልግም። ይሄ ሁሉ የተፈጠረው እኔ በእኔ በመቸኮሌ ነው። እኔ ነገሮችን ባለመረዳቴ ነው። ረጋ ብል በወስን ይሄ ነገር ሁሉ ባልተፈጠራለች ብላለች ነግረ ካለች እንደዚህ እየተባለ ከአንተ ክብር አሁን ለምሳሌ የናቀችክ አንተ ተመልሳ የአንገት ሀብል ማምጣት እሷን ለመደለል የምታደርገው ሙሞልክ በቃ አሁን አጠገቧ ብሩክ እንዳሌለ ስለምታደርገው ነገር በጣም ያስጠላልም በጣም ይደብራልም ማለት ነው። ዳኒ የእውነት የምነግርክ ማለት ነው። አንደኛ በቃ አልፈልግህም ካለች አልፈልግህም ነው። አንተ ከሱስ ጋ ያለን ነገር አስተካክለ መጨረስ ነው ያለብክ። እንዲህ በቃ የሆነ ሰው አልፈልግህም እኔ በቃ አልፈልግም። እሷ ከብሩ ጋርም ትታረቅ አትታረቅ የሚመለከት ነገር የለም። ግን በቃ ከአንተ ጋር ስትሆን ደስ የሚል ስሜት አይሳሳም፣ ፊቷ እንኳን አይተካል። እንዴት ጉሽ ቁጭ ብሎ እንደምትመጣ ማለት ነው እንዴ ብለብለ በቃ ይሆን በጣም ኮምፕሌን የምታደርጋቸው ነገሮች በቃ አሁን ላይ በቃ የሰው ጥግ ታውቃላችሁ፣ ሀይሚ ማለት የሰው ጥግ ናት። በቃ እሷን እንትን ለማለት የሚያደርግበት ነገር እሷን ለመሳብ የሚያደርግበት ትሬት የሚያደርግበት መንገድ በጣም ይደብራል። ዳኒ ማለት በጣም ነው የሚደብር ብለ ብለ ደግሞ ዛሬ አንገታ ብላ መጣላት እንዴ እኔ እዚህ ጋር ሀይሚ አንገትና ና ሁበል ስትቀበል በጣም ደብሮኛል ማለት ነው። ስጦታ አለሽ የሚሰጥሽ እኔ ላንቺ ማለት ያው የመወደዱን አንጻር ያለውን ነገር የተናገረው ትንሽ ስጦታ አለሽ ምናምን ብሎ አንገቷ ላይ አሰረላት። ዙሬ ብሏት ማለት ነው። በትንሿ አትሄጂም ነበረ እንዴ? በአፍ ብቻ እኳ አይደለም ሀይሚሻ እዚህ ጋር። አሁን ደግሞ ብሩክ ይሄን አይቶ ደግሞ በጣም ይናድዳል እንዴ! ይሄ እኩል እኔ የሚገባኝ አይነት አይደለም፣ ለሶሴ ነው የሚገባት ምናምን አልሽውና በጣም በቃ አልፈልግም ምናምን ብለሽም ሀይሚ ባይዘዊ በጣም ሸመኛ ናት። የሆነ እንትን የማለት ባህሪ ያለባት ሰውዬ በጣም የማክበር ነገር ይሄ ነገሯ ነው። አሁን ዳኒም እያጠቃተ ያለው ማለት በጣም እንክታርግቶ ባህሪዋን በልቷል። የእውነት መነግራችሁ ማለት ነው ባህሪዋን በልቷል ስላችሁ አወቀ። አሁን ለምሳሌ አንዳንድ ሰዎች ምንም እኔ አሁን በጣም እሺ፣ እኔ አሁን ሸመኛ ነኝ፣ ምንም ነገር እሺ ይላሉ። የሚከብድም ነገር መጥፎ ነገር ይሁን እሺ ነው የሚለው፣ ማለት በቃ እየደበረኝም። ሀይሚም እንደዚ አይነት ባህሪ ነው ያላት። ለዛ የአንገት ሀብሉንም ባመጣ ምንም አትለኝም፣ ምንም አትልም፣ ትቀበለኛለች ምናምን የማለት አይነት እንትን ይዞ መጣ። አንገቷ ላይ አድርጎ በጥሳ ብትሄድ በቃ ይደብረዋል፣ ሞራሉ ያሌለ ነገር ይነካል። ምናምን ብላ እንትን አለች ማለት ነው ግን በጣም በቃ ፊቷን ረሱ ኩስኩስ አድርግታ ነው። ስታደንቃት እንኳን የኔ ቆንጆ፣ የኔ ማስትላት አመሰግናለሁ፣ ይህን ያለ አያገባኝም። እውነቷን አይገባትም። ለሱ አንተ የምታደንቃት ሴት አለች። ብዙ ጊዜ ደግሞ አሁን ሀይሚ የረሳችውን ነገር ደግሞ እያነሳ እንትን አትበል እንዴ ያደረጉትን ነገር አይተሻል ምናምን አሁን ሀይሚ እርግጠኛ ነኝ ከቡቡ ጋር መታረቅ ትፈልጋት። የእውነት ለመናገር በጣም የጸጸታት ማለት ነው። አንደኛ በመቾኮላ፣ ሁለተኛ ብሩክ እንደዛ ይቅርታ የለመናት እንትን ያለ ማለቷ ምንድን ነበረ? ምላችሁ ይሄ በቃ አላል። አንዳንድ ጊዜ ምን ሆኜ ነው እንደዛ ይቅርታ እያለኝ ግን ምን ሆኜ ነው ምናምን የሚለውን ነገር አሁን ልብ ብላ እያየች ነው። እና በቃ ብሩክም ስልክ ራሱ ይብን መሞከር ጀመረች። ማለት እንደ ብሩክ አያችኋ፣ ስደውልለትም ስልክ አላነሳም እያለኝ ነው ስልኩም፣ አይሰራም ዘግቶታል፣ ምናምን አለች። ያው ብሩክ ባለፈው ጨርሶ ከዛ በኋላ አልተገናኙ የመጨረሻ ነገር ባለፈው የተገናኙት ማለት ነው። ግን እኔ ሀይሚና ብሩክ አመናችሁም አላመናችሁም ይታረቃሉ። ግን የሚታረቁት ይሄ ይሄ አጭር ጎዶሎ ካልወጣ በስተቀር ከህይወታቸው እንትን አይልም፣ አይታረቁም። ለምን ሌላ ይበስ አጀንዳ። አሁን በዚህ ራሱ ብሩክ ይናደዳል። በጣም ሊመተው ሁሉ ይችላል፣ ዳንኤል ማለት ነው። ለምን አንደኛ ሀይሚና ብሩክ ያልዘጉት ፋይል አለ፣ ሪል ትክክለኛ ነገር አፈቅር ካለው እንደዚህ አልተለያዩ። ሲቀጥል አንተ ለእሷ ጥሩ ቦታ እንዳለክ ስትነግራት እንደ ሰማይል መልስ እንደመለሰች እያወቅ የአንገት ሀብል ማምጣቱ ምን አስፈለገ? ለምን አንተ በቃ ለምንድን ነው በቃ እንደዛ እንትን እያንቋሸሽኳት ታስ በቃ ወዳታለው ምናምን እንዲባል ነው የሚፈልገው። ማለት በቃ የሆነ እንትን ገባችሁ አለ። አሁን ባለፈው እንደዚያም ጥላው ሄደች። ከዛ ዛሬም ደግሞ ተመልሶ አናገራት። ትናንትም ያለውን ነገር አይታችኋል። ስለ ሀይሚ ነው ሲያወራ የነበረው። ፍቅረኛው ኑራ፣ የመጀመሪያ ኤክሱ ኑራ። ስለ ሀይሚ ነው ኮምፕሌን የሚያደርገው፣ በቃ እያለ የለ አብሶ ሶሲና ብሩኬ እንዲቀራረቡ የሚያደርገው ነገር ምክንያቱ በጣም ብዙ ነው። ሁለት ደግሞ ከሀይሚ ጋር ደግሞ ሊቀራረብ ያደረገበት ድራማ በጣም ያስጠላል። ዳኒ ማለት ነው አንደኛው፣ አንተ የራስህን ህይወት ኑር በቃ እሺ ከሶሲ ጋር ካልፈለግ እኮ በጣም በዙሪያ የሚወዱ ሰዎች አሉ። አ በሀይሚ ያለችም ሴት ብዙ ሴቶች አሉ። ገባህ አደለም ምንም እንትን ማለት አይገባህም ማለት ነው። ወይኔ በቃ ቡታጅራ ሆኜ በተወለድኩ ኑሮ ምናምን ከልጅነቷ ጀምሮ ልታሳድጋን ነበር ታጅራ ሆኝ የምተወለድ በተወለድኩ ኖሮ ምናምን ማለት ነው በቃ ያኔ የነበረ ማቅሽ የአይነት ምልክት ነው የታየበት ማለት ነው። ኤኒዌይስ ዳኒ፣ እኔ እውነት የእውነት የእውነት አንተ ውጣ በቃ። እስቲ አንዳንድ ጊዜ በቃ አይደክምህም፣ እንደ አይሰለችህም ደክሞ ሀያቅም የሆነ በማይሆን ነገር ላይ ተስፋ ማድረግ በማይሆን ነገር ላይ መባተት አይደክምክም? የእውነት የምነግርህ ካልደክምክም የእውነት እ እኔ ንይዘ ወይ እንደዚህ ዓይነት ወንድ እየተሰደበ እንትን የሚልበት ምክንያት ማለት አውቀ ወይ እልህ